ፋኖን አጥፋለሁ ብሎ የሚደነፋው ሁሉ ከድንፋተው አላለፈም፣ ሲሉ ተናግረዋል። ጄኔራል ተፈራ ማሞ ከትግራይ ኃይሎች ያፈነገጠና የስምረት ኃይል ሲሉ የጠሩት ታጣቂ ከብልጽግና ጦር ጎን ተሰልፎ ከፋኖ ጋር መዋጋቱን ማስታውቀዋል። በዝርዝር እንመለከተዋለን። ህወሓት በተለያየ ቦታ እየተዘጋጀ ነው ና ና አገዛዙ የጦር መሪ በጀርባችን ያለ እኛ ሊወጋን የሚዘጋጀው ጽንፈኛ በአገሪቱ ላይ ጦርነት እየሰነዘረ ስለሆነ በጋራ ሆነን እንደመሰዋለን ያሉት የ63ኛ ክፍለ ጦር አዛዥ ኮሎኔል ጥላውን አማጋ ናቸው። በቅርብ ጊዜያት ውስጥ በህወሓትና በአገዛዝ ጦር አመራሮችና ወታደራዊ ኃይሎች መካከል የተፈጠረው ውጥረት ተባብሷል። በዝርዝር እናየዋለን። በኢትዮጵያ ሶስት ክልሎች መምህራን የስራ ማቆም አድማ ማድረጋቸውን ዛሬ የትምህርት ስርዓቱን መቆም ተሰምተዋል። በሲዳማ፣ ቢሻንጉል ጉምዝና በማዕከላዊ ኢትዮጵያ ክልል ነው። ትምህርት ቤቶች ቤቶቹ መምህራንና መጽሐፍ በአብዛኛው አካባቢዎች ላይ መዘጋታቸው የተሰማው የብልጽግና አገዛዝ መደበኛ ደሞዝንና ጭማሪ ደሞዝ መክፈል ባለመቻሉ ከመምህራኑ በተጨማሪ የመንግስት ሰራተኞችም የስራ ማቆም አድማ እየጠሩ እንደሆነ ተሰምቷል። በዝርዝር የምናየው ሌላኛው ጉዳይ ነው። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላት ልትገነባ መሆኑ ተሰማ። የግብጽ ባለስልጣናት ለኢትዮጵያ ብቸኛ የገቢ ወጪ ንግድ መስመር ሆኖ በሚያገለግለው የጅቡቲ ባህር ጠረፍ ላይ ድርጅት ሊያቋቁም ነው የተባለው። የብልጽግና አገዛዝ የዲፕሎማሲ ውድቀት ከጅቡቲ ጋርም ከፍተኛ ቅራኔ ውስጥ ያስገባው የኢትዮጵያን የኪራይ ወደብ የመጠቀም እድሏንም እያጠበበ መጥቷል ተብሏን። በዝርዝር እናየዋለን። የኢራን ፕሬዝዳንት አገሪቱ ያጋጥማትን ድርቅ ተከትሎ ቴህራን ለቀን መውጣት ሳይኖርብን አይቀርማሉም። ኢራን በተለይም ዋና ከተማዋ ቴሄራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዚዳንት ቴሄራንን ለቀን መውጣት አለብን ሲሉ ተናግረዋል። አብራችሁን ስትቆዩ እነዚህና ይሎች ይሰማላችሁ። መልካም ቆይታ ያውላችሁ። የብልጽግናው አገዛዝ በአማራ ክልል 12 ህዞችን አሰልፎ እየተዋጋ እንደሚገኝ ብርጋዴር ጄኔራል ተፈራ ማሞ አስታወቁ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ብርጋዴር ጄኔራል ተፈራ ማሞ ፋኖን አጥፋሉ ብሎ የሚደነፋ ሁሉ ከድንፋት አላለፈም ሲሉ ተናግረዋል። ጄኔራል ተፈራ ከትግራይ ኃይሎች ያፈነገጠና የስምረት ኃይል ሲሉ የጠሩት ታጣቂ ከብልጽግና ጦር ጎን ተሰልፎ ከፋኖ ጋር መዋጋቱን ማስታውቋል። የአፋ ማዕከላዊ ኮማንድ አባል ብርጋዴር ጄኔራል ተፈራ ማሞ በትላንትና ሁለት ጥቅም 30 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ደዋ አማራ ቀጠና ሳምነው እዝ ስር የሚገኘው ከሰምኮር በተመሰረተበት መርሃ ግብር ላይ ነው ፋኖን ለማጥፋት የደነፋው ሁሉ ከድንፋት አላለፈም ሲሉ ተናገሩትም ከአዲስ አበባ ቅርብ ርቀት በሚገኘው የሰሜን ሸዋዞን ቡልጋ ቀጠና ሆነው የፋኖ ኮር አደራጅት ምስረታን የታደሙ ጄኔራል ተፈራ ማሞ የማደራጃ መርክና መሰባሰቢያ አማራነታችን ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል ነው። አማራ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ ነው በአማራ ብሔርተኝነት መደራጀት ያስፈለገን። መደራጀት ምን ያህል ኃይል እንደሚሰጠን ይኸው በሁለት ዓመታት በሚገባ አይተነዋል ሲሉ ተናግረዋል። መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ፣ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዚያ ውጭ የሚደረግ ትግል የአማራው ችግር አልፈታውም። ስለዚህ የተበደረው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። ይኸው በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር።

የፋኖ ኃይሎች ትግል ከተጀመረ ጀምሮ ከፍተኛ አደረጃጀት እድገት ማምጣታቸውን ነው ብርጋዴ ጄኔራል ተፈራ ማሞ ጨምሮ የተናገሩትም። ከሁሉም አካባቢ ያለ የአማራ ፋኖ ብሔራዊ ኃይል ደረጃ በደረጃ ኃይሉን እያደራጀ ኮሮና እዛ አደረጃጀት በመስረት ላይ ደርሷል፣ ያሉት ጄኔራል ተፈራ ማሞ፣ ግፍና በደል እስካለ ድረስ መደራጀታችን ግድ ነው። በአጭር ጊዜ ውስጥ የጠራ አደረጃጀት እየመሰረትን ነው። ትግላችን ድል የሚያደርገው በተድበሰበሰ አደረጃጀት ሳይሆን በጠራ መስመር ሲቆመውን አውቀን ነው። አደረጃጀታችንን የመሰረት ነው ሲሉ አስታውቀዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው፣ ወሎ ላይ ያለው፣ ጎጃም ላይ ያለው፣ ሸዋ ላይ ያለው ደረጃ በደረጃ ሰራዊቶን በተዋጊነት በልምድ እያበቃ ኤውዛሬ ዛሬ ለዚህ ኮሮቹን ለመገንባት ክፍረ ኮሮቹን ለመገንባት ብሎም እዝ ለመገንባት ተችሏል።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 እየተገደለ፣ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ያ ደረጃጀት የዚያው ውጤቱ የብልጽግና አገዛዝ በአማራ ክልል አስራ ሁለት እዞችን አሰልፎ እየተዋጋ እንደሚገኝ ያስታወቁት የአማራ ፋኖ ብሔራዊ ኃይል አመራሩ ጀነራል ተፈራ ማሞ ከአስራ ሁለት እዞች አስራ አንዱ እዝ የብልጽግና ጦር ሲሆን፣ አንደኛው ደግሞ ከትግራይ አፈንግጦ የመጣው የስምረት ታጣቂ ነው። እነዚህ ሁሉ እዞች ግን በፋኖ ኃይሎች እየተመቱ ነው። ፋኖን አጥፈዋለሁ ብሎ የሚደነፋው ሁሉ ከድንፋተው አላለፈም ሲሉ ተናግረዋል። አገዛዙ በእንደዚህ አብዛኛው አማራ በሚኖርባቸው አስራ ሁለት እዝ አሰልፏኒ ብልጽግና አስራ አንድ እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለን። አስራ ሁለትን እዝ ነው እየተጠራመሰ ያለ። ይህን እዝ ግን እስከሚያጠለው ብለው ድረስ እስከሚያጠለው ብለው ድረስ እየተመጣ መሆኑን ሁልጊዜ ከምሰሩት የምታዩት በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ። ሁልጊዜ ግዜ እቅድ ያቀዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። ብርጋዴር ጄኔራል ተፈራ ማሞ በፋኖ በመደራጀታችን ውጤት አምጥተናል ያሉት ሲሆን እየሄድንበት ባለነው ጉዞ የአማራ ህዝብ ከሚፈጸምበት በደል ወጥቶ ከመላው የኢትዮጵያ ህዝብ ጋር በነፃነት በእኩልነትና በሰላም እንዲኖር ማድረግባችን ነው ሲሉም ተደምጠዋል። ይሄ በምንድን ነው የተገኘ? በመደራጀት ነው። ልክ አሁን እየሄድንበት ባለው ጉዞ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋራ በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንም ነው አይደለም? የኛ ጥያቄ በራሳችን አገር ከሌሎች ህዝቦች ጋር በኩልነት እንኖር ነው። አትኖሩም ነው አትኖርም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታን በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻይ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉን በዛ ስንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከእኛ ጋር መኖርን እሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጥላታችን በጋራ መምጣት እንፈልጋለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባል ጄኔራል ተፈራ ማሞ በኢትዮጵያ ጉዳይ ከሌሎች ኃይሎች ጋር ለመነጋገር በፋኖ ወክል ዝግጁ መሆናቸውን በንግግራቸው አንስተዋል። የፋኖ ኃይሎች በአደረጃጀታቸው ይበልጥ እያጠናከሩ ወደፊት ይጓዛሉ ሲሉም ተደምጠዋል። ብርጋዴር ጄኔራል ተፈራ ማሞ በሌላ በኩል በአማራ ክልል በምዕራብ ወሎ ቀጠና መካነ ሰላም ዙሪያ በነበረው ውጊያ አምስት ከውጊያው ጋር ምንም አይነት ተሳትፎ ያልነበራቸው ንጹሐን መገርላቸውን የአካባቢ መረጃ ምንጮች ተናግረዋል። ጥቅምት 30 2018 ዓ ም ከመካነ ሰላም ከተማ ቅርብ ርቀት መቅደላ የተባለ አካባቢ በተደረገ ውጊያ ከፍተኛ ጉዳት የደረሰበት የአገዛዝ ጦር ሰሜን ምስራቅ 81ኛ ኮር 45ኛ ክፍለ ጦር ነው። ግድያውን ፈጽሟል የተባለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ህዝብ በበኩሉ በአካባቢ ባደረገ ውጊያ በርካታ የአገዛዝ ጦር አባላት ተገድለዋል ሲል አስታውቋል። አፋባ መቅደላ ታዳጊ ከተማ ላይ አገዛዙ ወደ ነዋሪዎች የከባድ መሳሪያ በመተኮስ ንጹሐን ገድሏል ሲል ምን ያስታወቀው በተያያዘን በሰሜን ወሎ ዞን ቆቦና ግዳን ወረዳ ብት ኩለሻ አቅጣጫ ተከታታይ ሶስተኛ ቀን አገዛዙ መድፍ ጨምሮ የከባድ መሳሪያቸው እየተኮሰ እንደሚገኝ የኢትዮ ኒውስ የፋኑ የመረጃ ምንጮች ተናግረዋል። በሌላ በኩል በትላንትና ሁለት ምሽት የአገዛዙ ጦር ከቆቦ ከተማ ወደ አላማጣ ከተማ በጭነት ተሽከርካሪ ሲጓጓዙ የነበረ ወታደራዊ ሎጂስቲክስ ከነ ተሽከርካሪው በፋኖ ኃይሎች መወሰዱም ተሰምተዋል። በቆቦ ወረዳ ዋልካ መንደር የተባለ አካባቢ በፋኖ ኃይሎችና ወታደራዊ ሎጂስቲክሱን አጅበው ሲንቀሳቀሱ በነበሩ ወታደሮች መካከል የተኩስ ልውውጥ ከተደረገ በኋላ ወታደሮች ሲሸሹ፣ ፋኖ በበኩሉ ሎጂስቲክሱን ከነ ተሽከርካሪው ማርኮ መውሰዱ ነው የመረጃ ምንጮቻችን የተናገሩትም። ህወሀት በተለያየ ቦታ እየተዘጋጀ ነው ና እናጠፋዋለን አሉ የአገዛዙ ጦር መሪ። በጀርባችን ያለና ሊዮጋን የሚዘጋጀው የዋት ጽንፈኛ በሀገሪቱ ላይ ጦርነት እየሰነዘረ ስለሆነ በጋራ ሁነን እንደመሰዋለን ያሉት የስልሳ ሶስተኛ ክፍለ ጦር አዛዥ ኮሎኔል ጥላውን አማጋ ናቸው። በቅርብ ጊዜያት በአገዛዙ ና በዋት መካከል እንደ አዲስ የተፈጠረው ወታደራዊ ና ፖለቲካዊ ውጥረት በተለያዩ ቦታዎች ና ሁኔታዎች ሁሉም ወታደራዊ መሪዎች ና ፖለቲከኞች ለመጠፋፋትና ና ለድጋሚ ጦርነት እየተዘጋጁ እንደሆነ የሚናገሩበት የአደባባይ ጉዳይ ሆኗል ተጠቅሷል። በተለይም ያገዛዙ የጦር ጄኔራሎች ህወሓት ማጥፋት የሚለውን ሀሳብ ከጠቅላይ ሚኒስትሩ የፓርላማ ንግግር ቀጥሎም በተለያዩ ቦታዎች ላይ እያስተጋቡት ይገኛሉ። በማይካራ የተፈጸመውን የንጹሃን ጭፍጨፋ ለማስታወስ ያገዛዙ የጦር መሪዎች፣ የአካባቢ የብልጽግና አስተዳዳሪዎችና የተከዜ ዘብ ታጣቂዎች የተገኙ ሲሆን ህወሓት አሁንም ሊወጋ ነው የሚል ክስ የተሰማው ግን ካገዛዙ ጦር አዛዥ ነው። ያገዛዙ ጦር የሰሜን ምዕራብ እዝ 63ኛ ክፍለ ጦር አዛዥ ናቸው የተባሉት ኮሎኔል ጥላውና አማጋ ከሃዲውና ባንዳው ሀገር የከዳው እንዲሁም ከአዲሁ ህወት አሁንም በሀገራችን ላይ ጥፋት እየሰነዘረ ይገኛል ማለት ከሰዋል ይህን ቀን ምንም ማንረሳውም ሁለተኛም እንዳይደገም ነው የረስ አደለም ማይደገም መሆኑን አውቀን ማህበረሰቡ ይህንን ክፉ ክፉ በጀርባችን ያለ አሁንም እኛን ወጋ የሚዘጋጅ አሁንም በየቦታ የተዘጋጀ ህወት ጽንፈኛ በአንዳ ሀገር ካዳ ካህዲ የመጨረሻ ጥፋቱን አሁንም በሀገር ላይ የሰነዘረ መሆን አውቀን ማንም ሰው ይህንን ክፉ ጠላት ከው ተደራጅቶ የሚመጣው ባንዳ ባዳ አስከትሎ የሚመጣው ባንዳ ሁሉም ዘ በመሆን የሰጠው ኃይል ይህን ማወቅ አለበት። ኮሎኔል ጥላውን አማጋብ አካባቢ ያለውን አጠቃላይ የብልጽግና ጦር ጨምሮ የፌራል ፖሊስና ና የተከዝ የዘብ የጸጥታ ኃይላችን አብሮን ይቁም በማለት የተናገሩ ሲሆን ይህን የህዋት ኃይል ደምሰን ሀገራችን መጠበቅ አለብን ሲሉ ወታደራዊ ትእዛዝ ሲሰጡ፣ በተለይ የተከዚ ዘብ ጸጥታ ኃይላችን ሁልጊዜ ከሰራዊቱ ጋር በመሆን የፖሊስ ኃይላችን ፌደራል ፖሊስ አጠቃላይ ይህንን ነገር እውነታውን ተገንዝበን ተገንዝበን ሙሉ በሙሉ ይሄን ኃይል የሚደመሰስበት ማንኛውም ነገር ቢመጣ ድንበራችን ጠብቀን በድንበር የሚከሱት ነገሮች እኛ ሀገራችን ለመጠበቅ መተሳሰር አለብን። እዚያ አካባቢ ይሄ ማይከራ ከተማ እንደ ታሪካዊ መዝገብ አለበት፣ ታሪካዊ ቀን ነው። ይሄን ምክንያቱም እኛ ህዝብ ህዝብን ሊጨፈጭፍ አንፈልግም። በጅምላ ላይ በደል ማረሳም በማለት በተደጋጋሚ የጠቀሱት የአገዛዙ ጦር መሪ ህዝቡ ዳግም እንዲህ አይነት ነገር እንዳይገጥመው ከሰራዊት ጉን ይቁም፣ በተለይም ደግሞ የጸጥታ ኃይሉ ሊያግዘና አብሮ ሊቆም ይገባል ሲሉ የተከዜ ዘብ የተሰኘውን ታጣቂ ኃይል ከሰራዊቱ ጋር በግልጽ እንዲሰለፍ ጥሪ አድርገዋል። የአገዛዙ ሰራዊት አመራሮችና የትግራይ ኃይል ወታደራዊ አመራሮች በቅርብ ጊዜያት እያደርጓቸው ያሉ ንግግሮች ግልጽ የወጡ እንቅስቃሴዎችን ጨምሮ የፕሪቶሪያ ስምምነት ያስቆመው ጦርነት ድጋሚ እንደሚያገረሽ ማሳያ ሆነው በአደባባይ የቀረቡ ጉዳዮች ሆነዋል።

በኢትዮጵያ ሶስት ክልሎች መምህራን የስራ ማቆም አድማ በማድረጋቸው ዛሬ የትምህርት ስርዓቱ ቆሟል። በሲዳማ ቢሻንጉል ጉምዝና በማዕከላዊ ኢትዮጵያ ክልሎች ነው። ትምህርት ቤቶች በመምህራን አመጽ ምክንያት መዘጋታቸው የተሰማው የብልጽግና አገዛዝ መደበኛ ደሞዝና ጭማሪ ደሞዝ መክፈል ባለመቻሉ ከመምህራኑና ከትምህርት ስርዓት አስተግባሪዎች በተጨማሪ የመንግስት ሰራተኞችም የስራ ማቆም አድማ እንደጠሩ ተሰምቷል። ዛሬ በሲዳማ ክልል ሁሉም ዘኖች በርካታ ወረዳዎች ትምህርት ቤቶች ተዘግተው ተማሪዎች ወደ ቤታቸው የተመለሱ ሲሆን መምህራን ደግሞ በስራ ቦታቸው ላይ አልተገኙም ነው የተባለው። በተመሳሳይ በቤንሻንጉል ጉሙዝ ክልል መምህራን ወደ ትምህርት ቤት እንዳልሄዱና ትምህርት ዛሬ ተዘግቶ እንደዋለን የተሰማው። ሌላኛው የትምህርት ስርዓቱ የተቋረጠበት ክልል ደግሞ የማእከላዊ ኢትዮጵያ ክልል ሲሆን ለትምህርት መቋረጡ ትልቁን ውሳኔ ያሳልፏል የተባሉት መምህራን ናቸው። ይህ የመምህራን የስራ ማቆም አድማ በሶስት ክልሎች የተፈጠረው በዋናነት በየጊዜው ወሩን ጠብቆ መክፈል ባለመቻሉና ከመስከረም ጀምሮ ደግሞ የተደረገላቸው የደሞዝ ጭማሪ ክፍያ ባለመሰጠታቸው እንደሆነ ነው የተሰማው ብልጽግና ጦርነት በሚያካሄድበት በት አማራ ክልል ኦሮሚያ ክልል አፋርና የትግራይ ክልል አንዳንድ አካባቢዎች የትምህርት ስርዓቱ ከተቋረጠ ዓመታት ያስቆጠሩ ሲሆን አሁን ደግሞ ጦርነት የሌለባቸውም በተባሉ አገዛዙ እንደ አዲስ ባደራጃቸው የሲዳማ የማዕከላዊ ኢትዮጵያ ክልሎችና በነባሩ ቤሻንጉል ጉምዝ ክልል ትምህርት መቋረጡ ስርዓቱ በሁሉም ዘርፍ ከፍተኛ ውድቀት ውስጥ መግባቱን ማሳያ አድርገው በርካቶች እየተነጋገሩበት ይገኛል። ከመምህራኑ በተጨማሪ ሐኪሞችና ሌሎች የመንግስት ሰራተኞች የደሞዝ ጭማሪ ከመስከረም ወር ጀምሮ ተደርጎላቸዋል ከተባሉ በኋላ እስካሁን ጭማሪ ደሞዝ እንዳልተሰጣቸው መጥቀስ ጠቅላላ ስራ ማቆም አድማ በተለያዩ ክልሎች ማሰባቸው ጠቅሷል። በተለይም በማእከላዊ ኢትዮጵያ ክልል የመንግስት ሰራተኞች የስራ ማቆም አድማ ለማድረግ ከፍተኛ እንቅስቃሴ ላይ እንደሚገኙ ነው የመረጃ ምንጮች አስታወቁት። የአብይ አህመድ የብልጽግና አገዛዝ ዋና ስራው ጦርነትን በማድረጉ ምክንያት ለመንግስት ሰራተኛው ጥያቄ ግልጽነት የጎደላቸውና የማይፈጸሙ ውሳኔዎችን በማሳለፍ የደሞዝ ጭማሪ እንደተደረገ ቢያስወራና ቢያስነግርም ገንዘቡ ወደ ሰራተኛው ኪስ መግባት ባለመቻሉ ነው አብዛኛው የመንግስት ሰራተኛው አሁን ላይ ለአድ ማና ለሰላማዊ ሰልፍ እየበቃ ያለውም። ግብጽ በጅቡቲ አዲስ ወደብና ሎጂስቲክስ ማዕከላት ልትገነባ መሆኑ ተሰማ። የግብጽ ባለስልጣናት ለኢትዮጵያ ብቸኛ የገቢ ወጪ ንግድ መስመር ሆኖ በሚያገለግለው የጅቡቲ ባህር ጠረፍ ላይ ድርጅት ሊያቋቁሙና ቁጥጥር ሊያደርጉ ነው ተብሏል። የብልጽግናው አገዛዝ የዲፕሎማሲ ውድቀት ከጅቡቲ ጋርም ከፍተኛ ቅራኔ ውስጥ ያስገባት ኢትዮጵያን የኪራይ ወደብ የመጠቀም እድሏንም እያጠበበ መጥቷል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነች ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ ዝግጅቷ እንዳጠናቀች ተሰምቷል። ይህም ግብጽ ከጅቡቲ ጋር አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት የሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች ነው የተባለው። በግብጽ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ የልዑክ ቡድን በቅርብ ወደ ጅቡቲ የሚያደርገው ይፋ የጉብኝቱ ወቅት ስምምነቱ ይጠናቃል ተብሎ እንደሚጠበቅ ተዘግቧል። የትብብሩ መሰረት የተጣለው በህዳር 3 225 ዓ ም በግብጽ ልዑክና በጅቡቲ ወደቦችና ነፃ ቀጠና ባለስልጣን ሊቀመንበርም አቡበከር ኦማር ሀዲ መካከል በተደረገው ስብሰባ እንደሆነም ተሰምተዋል። በዚህም የኢንዱስትሪ ልማት ላይ የግብጽ ምክትል ል ጠቅላይ ሚኒስትር ካሚል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምነቱ የመጨረሻ ፊርማ እንደሚሆን ተሰምተዋል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል የተባለ ሲሆን፣ ግብጽ በሶማሊያ ወታደሯን ከማሰማራቷ በተጨማሪ በኢትዮጵያ አዋሳኝ ሀገራት ላይ ያላትን ይዞታ እያሰፋች ለመምጣቷ የጅቡቲ ወደብ ሁለተኛ አስረጅ ተግባር ሆኖ ቀርቧል። ይህ የግብጽ ኢንቨስትመንት የሚከናወነው ለጅቡቲ ጎረቤት የሆነችው ኢትዮጵያ ኤርትራ ነጻ ሀገር ከሆነች ከሶስት አስርት ዓመታት ላይ የምትጠቀምበትን ብቸኛ የወደብ ኪራይ አካባቢን በቀጥታ የሚጋራ ሲሆን፣ ይህም የብልጽግና አገዛዝ በተለያዩ ዓመታት ለወደብና ለጎረቤት ሀገራት ያሳየው አቋም ግልጽ የጥቅም ግጭት ውስጥ ካስገባ በኋላ የተፈጸመ በመሆኑ ለኢትዮጵያ አደጋን የሚደቅን ሆኗል። ብልጽግና ለኢትዮጵያ ቀጥተኛ የባህር በር ማግኘት ያልቻለችውና የቆየችው በመሆኗ ሆን ተብሎ በሴራ ነው ብሎ የሚተነትን ሲሆን፣ በዋናነትም ወደ ቀይ ባህር ቀጥተኛ መዳረሻ ለማስመለስ እየጣርኩ ነው ሲል አስቀድሞ የነበሩት የኪራይና የወዳጅ ሀገራት የባህር በሮችም እያጣ ይገኛል ግብጽ ኢትዮጵያ ወደ ባህር መድረስ የለባትም የአላህ ትዕዛዝ ነው ዘላለሟን የባህር በር ሳይኖር አትኖራለች የሚል የፖለቲካ ግን የምትከተል ሲሆን ለዚህም የኤርትራ አገዛዝ የሶማሊያ መንግስት እና አሁን ደግሞ የጅቡቲ መንግስት እየደገፈች ፍጹም ከበባ በኢትዮጵያ ላይ እየፈጸመች ትገኛለች የኢራን ፕሬዚዳንት ሀገሪቱ ያጋጠማት ድርቅ ተከትሎ ቴህራን ለቀው መውጣት ሳይኖር ብን አይቀርም አሉ ኢራን በተለይም ዋና ከተማዋ ቴራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዚዳንቷ ናቸው ን ያሉት በኢራን የጣለው ዝናብ መጠን እጅግ ዝቅተኛ በመሆኑ የውሃ ማጠራቀሚያዎች ባዶ ሆናቸው ተብሏል። ባለስልጣናቱ ቀውሱ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡ ተማጽነዋል። ፕሬዚደንት ማሱድ ፔጀሽኪያን በቅርቡ በቂ ዝናብ ካልጣለ በቴራን ውሃ ማከፋፈል እንደሚጀምሩም ተናግረው ነበር። ነገር ግን የዋ ጥረቱ ለመቅረፍ በተራ ማከፋፈል ብቻ በቂ ላይሆን እንደሚችል ተናግረዋል። ፔጀሽኪያን ማከፋፈሉ ካልሰራ ቴራን መልቀቅ ሊኖር ሊገነብን ይችላል ሲሉም ተናግረዋል። የፕሬዝዳንቱ አስተያየቶች በኢራን ጋዜጦችና በማህበራዊ ሚዲያዎች ላይ ትችትን አስተናግደዋል። የቀድሞ የቴራን ከንቲባ ጎላም ሆሴን ካርባሺ ሀሳቡ ቀልድ ሲሉ አጣጥለው ቴራን ለቆ መሄድ ምንም ትርጉም የለውም ብለዋል። የኢራን የሜትሮሎጂ ባለስልጣናት በሚቀጥሉት አስር ቀናት ውስጥ ምንም ዝናብ እንደማይጠብቁ ተናግረዋል። ይህ በእንዲህ እንዳለ ዋ ችግር በዋና ከተማዋ የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረም ይገኛል። ላም ቢቢሲ በቴራን የምትኖር አንዲት ሴት ለቢቢሲ ፐርሺያ ለመጸዳጃ ቤትና ሌሎች አስፈላጊ አስፈላጊ ነገሮች የሚያገለግሉ ውሃ ማጠራቀሚያዎችን ለመግዛት አቀጃለሁ ትላለች። ኢራናዊው ራፐር ቫህ አህመድ ፑር ደግሞ በማብሰያ ክፍል ውስጥ የሚገኝ ቧንቧ ማሳየት ምንም አይነት ውሃ እንደሌለ የሚገልጽ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ አጋርቷል። አራት ወይም አምስት ሰዓት አልፏል በማለት ወደ መጸዳጃ ቤት ለመሄድ የታሸገው አገዝቻለሁ ይላል። ከቴራን ዋና የውሃ ምንጮች አንዱ የሆነው የላቲኒያ ግድብ ስራ አስኪያጅ ግድቡ ካለው ውሃ የመያዝ አቅም ከአስር በመቶ በታች መያዙ ተናግረዋል። በአቅራቢያው ያለው የካራጅ ግድብ ለቴራንና አል ቦርዝ ከተሞች ውሃ የሚያቀርብ ሲሆን በተመሳሳይ አነስተኛ ውሃ ብቻ መያዙ ተሰምቷል። ከተወለድኩበት ጊዜ ጀምሮ የግድብ ባዶ ሆኖ አይቼው አውቅም ሲሉ አንድ አዛውንት የአካባቢ ነዋሪ ለኢራን መንግስት ቴሌቪዥን ተናግሯል። የካራጅ ግድብ ስራ አስኪያጅ የሆኑት መሐመድ አሊ ሞአልም እንዳሉት የዝናብ መጠን በከፍተኛ ደረጃ ቀንሷል። የዝናብ መጠን ካለፈው ዓመት ጋር ሲነጻጸር በ92 በመቶ ቀንሷል ብለዋል። በግድብ ውስጥ ያለን ስምንት በመቶ ውሃ ብቻ ነው፣ እናም አብዛኛው ጥቅም ላይ ሊውል የማይችልና የሞተ ውሃ ነው ተብሎ የሚታሰብ ነው ብለዋል። መንግስት ተቃውሞ ተስፋው በበልክ በገባ ድጃ ላይ ዝናብ ሊጥል ይችላል የሚል ነው። ነገር ግን የሜትሮሎጂ ትንበያዎች ናሳዩን በማለት ቢቢሲ ዘግቧል። በኢራን ያለውን ድርቅ በተመለከተ አርቲፊሻል ና ሰው ሰራሽ ነው የሚል አንዳንድ ባለስልጣናት ና ሳይንቲስቶች ግምገማ ያለ ሲሆን እስራኤል ከዚህ በፊትም በተመሳይ ደመና ነጥቃኛለች፣ ዝናብ እንዳይዘንብ አርጋብኛለች ማለት ኢራን ስታሰማ የነበረ ቢሆንም ችግሩ ግን ከአመት አመት እየባሰ ሄደ እንጂ በዚህ አላቆመም። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።